ሰላም፣ ጤና ይስጥልኝ። እንዴት አላችሁ? በመጪው ኤፕሪል 18 እስከ 29 ድረስ ከ6 ቀን ከካልገሪ፣ 5 ቀን ከኤድመንተን ነው የምሰራው። ወደ አልበርታ የሚሄደው ለስራ ጉዳይ ብቻ ሳይሆን ሌላ አሳዛኝ ክስተት ነበረ። ከዛሬ ሁለት ዓመት ከምናምን በፊት የተከሰተ እሱን ተከትሎ የፍርድ ቤት ጉዳይ አለ። በመጪው ኤፕሪል 22ኛ ሴንቴንሲንግ አለ ወይንም ቅጣት ፐኒሽመንት የሚበየንበት ቀን ነው። የዲሴምበር 24 2022 ዓ.ም የክሪስማስ የፈረንጆች ክሪስማስ ዋዜማ ዕለት ሳሙኤል ወልዳይ ሀይሌ የተባለ የ24 አመት ወጣት በትውልዱ ኤርትራዊ የሆነ በስደት ኢትዮጵያ ውስጥ ብዙ አመት የቆየ ወጣት ልጅ ከወንድሞቹ ጋር እንዲሁም ከከዝኖቹ ከአጎቱ ጋር ራት ሊበሉ ሊዝናኑ ወጡ። በዛው አመሹ። በፈረንጆቹ በነጋታው 25 ሌሊት ላይ በእኛ ከሌሊቱ አስር ሰዓት ዘጠኝ ሰዓት አስር ሰዓት አካባቢ በጥይት ተተኩሶ ን ሆን ተብሎ ለሱ የተኮሰ አይመስለኝም። አክሲደንት ነው። ሌሎች መካከል በተፈጠረ ግጭት ህይወቱ አለፈች። አሳዛኝ በሆነ አሰቃቂ በሆነ ሁኔታ ን ሳሙኤል ከኔ ጋ ከኛ ያለው ኦፊስ ጋር ኮኔክሽን አለው ወይም ሂስትሪ አለው። ኮኔክሽን ሳይሆን በስደት ኢትዮጵያ ውስጥ እየኖረ እያለ አክስታቸው ሰላማዊት፣ እግዜር ያጽናሽ፣ አይኖ ከባድ ሀዘን ነው፣ መሬር ሀዘን ነው የገጠመች፣ አክስቱ ነች። ብዙ ለፋች፣ ደከመች፣ ስፖንሰር አደረገቻቸው። መጀመሪያ ሪጀክት ተባለ፣ ከዛ ሁለተኛ ያደረገቻቸው እሱም ሪጀክት ተባለ። ኤንድ ዜን እኛ ጋር መጡ፣ 2019 ይመስለኛል፣ አይ ብሊቭ። ልዩ ሰው ኪዳኔ ባልደረባይ የስራ በዛ ጊዜ ነበር፣ አብረን ነበር የምንሰራው እንድ ጠንካራ የሆነ አፕሊኬሽን ፌደራል ኮርት ገባ፣ ተከራከርን፣ ይህን ክዛቸውን አሸነፍንላቸው፣ ተሳክቶ በ2021 ዓ ም መጡ። በጣም ኦፍኮርስ ሰው ከሞተ በኋላ ብዙ ጊዜ ክፉም ቢሆን ጥሩ ነው ነው የምንለው፣ ጥሩ ነገር ነው የምናወራው፣ ግን እንደሰማት ሆነበጣም እንደሰማት ሆነ። ወዘ ቨሪ የሆነ እንደ ምሳሌ በሞተ ሰዓት ከኢትዮጵያ የተጻፉ ደብዳቤዎች በጣም የሚገርሙ ናቸው። ሳሚ ኢትዮጵያ በነበረ ሰዓት በስደት ላይ ክራር መምታት ተማረ። ይህን ፀጉር ያስተካክል ነበረ። ከዚህ ማክስታቸውም ሌሎች ሰዎች የሚልኩለት ብር ካለ ከዛችው ላይ እንደገና ዘላሉት ጓደኞቹ፣ ዘመዶቹ፣ የአገር ልጆች እያካፈለ አብሮ የሚበላ ሰው ነበረ እና በጣም መሪር የሆነ ሐዘን ነው የተሰማቸው። በሞተ ሰዓት በጻፉት ደብዳቤ ላይ እንደገለጹት ከሆነ ኤንድ ያ ሁሉ ለፍታ ክስታቸው መጣ። ከመጣ በኋላ በዓመት ከሶስት ወሩ አካባቢ እንደቆየ በዚህ አሰቃቂ አሳዛኝ በሆነ ሁኔታ አለፈ። ተከሳሹ በሰዓቱ አልተገኘም። ኢሚዲየትሊ በኋላ ላይ አይ ቲንክ እጅ ሰጠ ወይም ተያዘ። ሙሉ ሙሉ አላስታውስም ወይ አላቅም ንድ ዘ ጉድ ቲንክ ብዙ ትራያልም ሌላ ትራውማታይዚንግ የሆነ ፕሮሰስ ውስጥ ሳያልፉም እንደዚህ አይነት አሰቃቂ ወንጀል ሲፈጸም ወደ ትራያል ከሄደ ተከሳሹ ከካደ እና ወደ ትራያል ከሄደ በጣም ውስብስብ ነው፣ አሰቃቂ ነው። ፎቶግራፎች፣ ቪዲዮዎች፣ ማስረጃዎች፣ ምስክርነት ኤንድ ቱ ሂስ ክሬዲት እንዳለኝ መረጃ ኢንፎርሜሽን ከሆነ ጥፋቱን ሊያምን ወይም አምኖ ን በመጪው ኤፕሪል 22 ሴንቴንሲንግ አለ፣ ቅጣት አለ ይበየናል። በዛ ስፍራ ላይ ተገኝተን ለቪክቲሞቹ፣ ለሟቹ ቤተሰቦች፣ ለአክስቱ በተለይ ወንድም እህቶቹም ሰፖርት ለመስጠት አይዟችሁ ለማለት ለማጽናናት እንገኛለን በዚሁ አጋጣሚም ከዚህ የምንወስደው ሌሰን ትምህርት ምንድን ነው? በተለይ ወጣቶች ልጆች ያሏችሁ ሰዎች ከመሳሪያ ጋር ከድራግ ጋር የተያያዙ ነገሮች ካሉ በደንብ መከታተል አለባችሁ። ን እንደ አፍተር አወርስ የሚባል በዚህ ሁለት ዓመት ከስድስት ወር ጊዜ ውስጥ በየስድስት ወሩ አንድ ሰው ቢያንስ ይገደላል። ይ አብዛኞቹ ሁሉም ላይሆኑ ይችላሉ። አብዛኞቹ ኤርትራውያን ናቸው ወይም የኤርትራ ኦሪጂን ያላቸው ናቸው ወጣቶች ናቸው። ይሄ በጣም እጅግ በጣም አሳዛኝ ነው። ኦፍኮርስ በኢትዮጵያ ኮሚኒቲ ውስጥ የሚፈጸም ነው ይሄ ነገር። ቶሮንቶ አካባቢ በየጊዜው በየሁለት ዓመቱ የሶስት ዓመቱ እንደዚህ አይነት አክሲደንቶች፣ ወንጀሎች ልበላቸው፣ አክሲደንቶች ይፈጸማሉ። መጋጃት ያለ ነው። መደባደብ ሊኖር ይችላል፣ ግን በጩቤ አንድ ሰው ሊዝናና ሲወጣ መጠጥ ቤት ሲሄድ መሳሪያ ታጥቆ መውጣት እንዴት ነው? ያን ሁሉ ሀገራችን ነጻነት አጣን፣ ዲሞክራሲ አጣን፣ አፈኑን፣ አሰሩን፣ ቶርቸር አደረጉን፣ ኮንቴነር ውስጥ አሰቃይተውን፣ አንገላተውን ምናምን ብለን መተን ስንት ነገር አወርተን እንደገና እዚህ ደግሞ በስርዓት መኖር ማደግ፣ መበልጸግ እንደገና እንደዚህ አይነት ወንጀል ውስጥ ገብቶ መገኘት፣ መሳተፍ እጅግ በጣም ትክክል አይደለም። ሰው ወላጆችም በጣም ልጆቻችሁን መከታተል አለባችሁ፣ መምከር አለባችሁ፣ መገሰጽ አለባችሁ። አንዳንድ የማይሆኑ ነገሮች ውስጥ ከተገኙ ልጆቻችሁን በመደበቅ አትጠቅሟቸውም። አክቹዋሊ ቶሎ እርዳታ ያስፈልጋቸዋል። ከሚመለከተው አካል ሆት ላይንስ አሉ ነስርሊ ፖሊስ ጋር ወይም ሳይሆን ሌሎች ብዙ መንገዶች አሉ፣ ምን መርዳት የሚቻልበት የአእምሮ ጤና ትሪትመንትም ካስፈለጋቸው ቴራፒ ብዙ መንገዶች አሉ። ሀልፕ መደበቅ በእኛ ማህበረሰብ ውስጥ ብዙ ጊዜ መሸፋፈን፣ መደበቅ፣ ገመና የሚባል ነገር አለ። አይ ቲንክ በዚህ ላይ ምንም አይጠቅምም። እንዲህ አይነቱ አደጋ ይከሰታል። መሳሪያ በመዝናኛ ቦታ ላይ መጠጥ ቤት ይዞ መሄድ፣ ኤንድ አፍተር አወርስ የሚባል አፍተር አወሮቹ ይከፈታሉ። ወዲያው ሳምንት፣ ሁለት ሳምንት፣ ዴን ኔክስት ዴይ ኔክስት ማንት ይዘጋሉ። እንደገና ይከፈታሉ። መልሰው ይቀጥላል። ሰው ሞተ። ነፍስ አይመለስም። ንድ ፋሚሊ ቤተሰብ ወዳጅ ሀዘኑን የዕድሜ ልክ ጸጸቱን ይዞ ይጓዛል። ቢዝነሶች ግን ምንም እንዳልተፈጠረ ከፍተው እንደገና ይቀጥላሉ ቢዝነሳቸውን። ንድ ይሄ አፍተር አውርስ በተለይ የሚባሉ ሌሊት ከተዘጋ በኋላ ሁለት ሰዓት ሶስት ሰዓት ከተዘጋ በኋላ በቃ አለቀ፣ ወደ ቤታችን መሄድ ነው። ቤታችን ውስጥ የሚጠጣ ምንም ነገር ካለ እንደፈለግ ነው መሆን እንችላለን። ሶ ለዚህ ፐርፐስ ኤፕሪል ኒ ሰከንድ ነው። ሴንተንሲንጉ ወይም ቅጣት ብያን የሚሰጠው ካልገሪ የፍርድ ቤቱን አድራሻ ለጊዜው በደንብ አላውቀውም፣ ግን እዛ ቦታ ላይ የምትችሉ ሰዎች ተገኝታችሁ ፋሚሊውን ሰፖርት ማድረግ መመልከት፣ ዊትነስ መሆኑ አይ ሚን ክስተቱን በጣም ቆንጆ ነው። ሊያስተምረን ይችላል፣ ኢንስፓየር ሊያደርገን ይችላል። በዚህኛው ሳይድ በዛኛው ሳይድ የመቆም ነገር ሳይሆን እንደ ኮሚኒቲ ይሄ ጉዳት ጥቃት የደረሰው በአጠቃላይ ሁላችንም ላይ ሁላችንም ተጎድተናል። ተከሳሹም ጭምር ተጎድቷል። አምሹር እንዲህ አይነት ወንጀል ማንም ደስተኛ አይሆንም። ማንም አእምሮ ያለው ሰው የሰው ነፍስ ጠፍቶ የማይመለስ የማይተካ። ቤት ቢቃጠል፣ ቤት ይሰራል። ገንዘብ ቢጠፋ፣ ገንዘብ ይተካል። ሀብት ቢጠፋ፣ ሀብት ይመጣል። ህይወት ግን ሲጠፋ እንዴት ምን ይደረጋል? ስለዚህ ከኤፕሪል ኤይቲን ጀምሮ ኤፕሪል ፋሲካ ካልጋሪ ነኝ። ለዳግማዊ ትንሣኤ ኤድመንተን ነኝ። ካልጋሪ እና ኤድመንተን አካባቢ ያላችሁ ደንበኞቻችን፣ ወዳጆቻችን እንዲሁም ጠላቶቻችን እንገናኛለን። እስከዛ ድረስ በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለውኝ። መልካም ጾም እስክትጨርስ ድረስ በመካከል ረመጣንም ኢድ ይሆናል። መልካም ኢድ አስቀድሜ እላለውኝ። አምስት ስድስት ቀናት ይቀራሉ። ካልተገናኘን ከዛ በፊት መልካም ፋሲካ የሆነላችሁ፣ ለክርስትና እምነት ተከታዮችም ጭምር አመሰግናለሁ።